በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በተለያዩ መርሃ ግብሮች የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ ተካሂደዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን በቀጠናው የደህንነት ሥጋትና የመከላከያ ስልቶች የቀረቡ ውይይቶችንና አጠቃላይ የስብሰባውን ሂደት በተመለከተ ማብራሪያ ሰጥተዋል። አምባሳደር ሬድዋን ሁሴን በማብራሪያቸው የተደራጁ ወንጀሎችን፣ ሽብርተኝነትንና የሳይበር ጥቃትን ለመከላከል የመረጃ ትብብር ሊኖር ይገባል ብለዋል። ተለዋጮ ነው የዓለም ነባራዊ ሁኔታ ለምስራቅ አፍሪካ ቀጠና ሰላምና ጸጥታ ፈተናም እድልም ይዞ መምጣቱን ገልጸዋል። በመሆኑም ፈተናዎችን ወደ እድል በመቀየር በቀጠናው አገራት መካከል ጠንካራ መረጃ ልውውጥና ትብብር መፍጠር ይኖር ብናን ያሉ ሲሆን የትኛውም አገር የጸጥታና ደህንነት ስጋትን ብቻውን መመከት እንደማይችል በመጥቀስ የጋራ ስራ ወሳኝ መሆኑን ተናግረዋል። የዓለም ተለዋዋጭ ሁኔታ እድልም ፈተናም አለው። ማንኛውም ፈተና እድል፣ ማንኛውም እድል ፈተና አለው። ሁሉም የጽጌረዳ አበባ ወይንም ሁሉም እሾህ አይደለም፣ አማካይ ነው። እንደ መሪና የመረጃ ባለሙያ በብቃት ለመመከት ጠንካራ ትብብርና የመረጃ ልውውጥ ያስፈልጋል። በድንበር አካባቢ ያለውን ስጋት ለመቀነስ የጋራ ኃላፊነት ሊኖር ይገባል። ጠንካራ ተቋም በመገንባት መረጃና ደህንነት አገልግሎት ዘርፍ ትብብርን ማጠናከር ቀጣዩን የደህንነት ሥጋት በአግባቡ በመገምገም ለመከላከል ይረዳል። በአሁኑ ወቅት እንደዚህ አይነት ዘርፈ ብዙ ችግሮችን ብቻውን መመከት የቻለ ሀገር የለምና የላቀ የመረጃ ልውውጥና ትንተና ለመስጠት ዘመኑን የዋጀ የቴክኖሎጂና ፈጠራ ምርት ስትራቴጂን ጥቅም ላይ መዋል እንደሚገባ በማንሳት ሰው ሰራሽ አስተውሎትና የሳይበር አቅምን ማጎልበት ያስፈልጋል ሲሉ አምባሳደር ሬድዋን ሁሴን ገልጿል። አክለውም የጸጥታና ደህንነት ስራዎችን ልማትን አስተሳስረው መተግበር ለዘላቂ ሰላም ጉልህ ሚና ስላለው በቁርጠኝነት መስራት እንደሚገባም አስገንዝበዋል። የሳይበር ደህንነት፣ የሰው ሰራሽ አስተውሎትና ሌሎች የላቁ ቴክኖሎጂዎች ጥምረት በደህንነት መሳሪያዎቻችን ላይ ለረጅም ጊዜ ጥቅም ላይ አልዋሉም። የመጠቀም ጉዳይ ምርጫ ቢሆንም መሳሪያዎቹ እጅግ አስፈላጊ ናቸው። የቴክኖሎጂ ስጋቶችን በወቅቱ ለመለየት አቅም የሚፈጥር ነው። ቀጣይነት ያለው የደህንነት ስራ ዘላቂ የሆነ ኢንቨስትመንትን ይጠይቃል። ቀልጣፋ፣ ውጤታማና በክህሎት የበለጸገ የአቅም ግንባታ መርሃ ግብር ለመገንባት የተባበረ ጥረትና የቴክኖሎጂ ልቀት ያስፈልጋል። በምስራቅ አፍሪካ ቀጠና ግጭትን ለማስቀረትና ድንበር ተሻጋሪ ወንጀሎችን ለመከላከል ዘመኑን የዋጀ ቴክኖሎጂና ፈጠራ መር ስትራቴጂን መተግበር እንደሚገባም የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን ገልጸዋል።